የማህፀን ኢንፌክሽን የሚባለው የሴቶች የመራቢያ አካላትን ስርዓትን የሚያጠቃ በሽታ ነው። የማህፀን ኢንፌክሽን ሲከሰት መለስተኛ የሆኑ ምልክቶች ሊታዩ አሊያም ምንም አይነት ምልክት ላይ ይታይ ይችላል። በዚህም ምክንያት አንዲት ሴት ይሄ የጤና ችግር እንዳለባት ሳታውቅ ልትቆይና ችግሩ እየቆየ ውስጥ ውስጡን ተባብሶ ለማርገዝ እስከ መቸገርና ከፍተኛ ለሆነ የዳሌ ህመም እስከ ማጋለጥ ሊደርስ ይችላል። አድማጮች ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ስለ ማህፀን ኢንፌክሽን የምንነግራችሁን ይዘናል። በጉዳዩ ዙሪያ ማብራሪያ ሊሰጡን ከጣቢያችን ጋር ቆይታ ያደረጉት የማህፀንና ጤና ጽንስ ስፔሻሊስት ዶክተር ልንገርህ ተፈራ ናቸው። ብዙ የባክቴሪያ አይነቶች የማህፀን ኢንፌክሽንን ሊያስከትሉ የሚችሉ ቢሆንም በዋነኝነት የዚህ በሽታ መንስኤ ተደርገው የሚጠቀሰው ጎኖሪያ የሚባለው የባክቴሪያ አይነት ነው። ይሄ ባክቴሪያ ጥንቃቄ በጎደለው የግብረ ስጋ ግንኙነት ወቅት ወደ ሴቷ ማህፀን ሊገባና በሽታው እንዲከሰት ሊያደርግ ይችላል። ከዚህም በተጨማሪ በወር አበባ ጊዜ፣ በወሊድ ጊዜ፣ እንዲሁም በማህፀን የሚቀመጡ የእርግዝና መከላከያዎችን በምንጠቀምበት ጊዜ ከሚኖሩ የጥንቃቄ ጉድለት ይሄ ባክቴሪያ ወደ ማህፀን ሊገባና በሽታውን ሊያስከትል ይችላል እንግዲህ የማህፀን ወይም የብልት ኢንፌክሽኖች ስንል የተለያዩ ኢንፌክሽኖች ሊያጋጥሙ ይችላሉ የሴት ልጅ ብልት ባክቴሪያዎች አሉት በተፈጥሮ ነገር ግን ይህን የተፈጥሮ ስምምነት ወይም ኖርማል ፍሎራ የምንለውን የሚጎዱ ችግሮች የሚኖርበት ሁኔታ ላይ ወደ ኢንፌክሽን የሚያጋልጥባቸው ሁኔታዎች አሉ ከዚያ ውስጥ አንደኛው የብልት ፈንገስ ምንለው ወይም ቮልቮቫጃ ካንዲዴሲስ የምንለው ነው። አብዛኛው ሴት ላይ ሊኖር ይችላል ተስማምቶ፣ ነገር ግን የበሽታን የመቋቋም አቅም ሲዳከም ወደ ኢንፌክሽን የሚያድግበት ሁኔታ ይኖራል። ያ ምንድነው? በአንድ ሴት በህይወት ዘመኗ ከመቶ ሴቶች ሰባ አምስት ሴቶች የብልት ፈንገስ ሊያጋጥማቸው ይችላል ተብሎ ይታሰባል። በተለያዩ ምክንያቶች የበሽታ መከላከል አቅም መቀነስ ለዚህ ችግር እንደ አጋላጭ መንስኤ የሚጠቀስ መሆኑንም አንስተዋል። በሽታን የመቋቋም አቅም ሲዳከም ለምሳሌ የካንሰር ህክምና ላይ ያሉ ሴቶች፣ የስኳር በሽታ ያለባቸው ሴቶች፣ እርግዝና በራሱ በሽታን የመቋቋም አቅም ያዳክማል እና እርግዝና ላይም ኮመን ወይም በብዛት ሊከሰት የሚችልባቸው ሁኔታዎች አሉ። ስለዚህ መንስኤው እነዚህ አጋላጭ የሆኑ ነገሮች ናቸው። በዋናነት መንስኤው ግን ፈንገስ ካንዲደ አልቢካንስ ምንለው የፈንገስ ዘር ነው እንደዚ አይነት ኢንፌክሽን እንዲመጣ የሚያደርገው። የማህፀንና የወገብ ህመም፣ በወሲብ ጊዜ የሚያጋጥም ህመም፣ ከብልት የሚወጣ ፈሳሽ ሽታ ያለው፣ ሽንት በሚሸናበት ጊዜ የሚያጋጥም ህመም፣ ትኩሳት ወይም ብርድ ብርድ ማለት ሊታይ የሚችሉ ምልክቶች መሆናቸውን ባለሙያው ገልጸዋል። አንድም ፈሳሽ ይኖራታል ፈሳሽ ልክ እንዳይፍ ሚፈረፈር ወይም ከርድ ላይክ በጀል እንለዋለን በእንግሊዝኛው። ሌላ ማሳከክ፣ እብጠት እና ብልት ዙሪያ ያሉ የሰውነት ክፍሎች ጋር መላላት አይነት ነገሮች ሊያጋጥም ይችላል። አብዛኛው መገለጫው ግን ልክ እንዳይፍ አይነት ፈሳሽ እና ማሳከክ የማህፀን ውጭ እርግዝና መሀንነት በማህፀን ኢንፌክሽን በተደጋጋሚ የተጠቃሽ ሴት የመራቢያ አካላቷ ስለሚጎዱ ለመሀንነት የመጋለጥ እድሏ ከፍተኛ ይሆናል እነዚህንና ባለሙያው የሚጠቅሷቸው ጉዳዮች ተጓዳኝ ችግሮች ናቸው እንግዲህ ተጓዳኝ ችግሮች መላላት የመሳሰሉ ነገሮች ሲኖሩ እሱን ተከትሎ ባክቴሪያል ሱፐር ኢንፌክሽንስ ምንላቸው ነገሮች ተጨማሪ ሊኖሩ ይችላል። ሌላ ግን ወደ ላይኛው የሰውነት የመራቢያ ክፍል ተዛምቶ ተጓዳኝ ችግር የመፍጠር እድል ግን የለውም። ህክምናው እንደ ህመሙ አይነት የተለያየ መሆኑን የሚያነሱት ባለሙያው በማህፀን ከሚገባ ጀምሮ እስከሚወጣ መድኃኒት እንደሚሰጥም ገልጸዋል። የሚከቡና በብልት የሚገቡ የህክምና ዘዴዎች አሉ። ከዚህም አልፎ ተደጋጋሚ በተለይ በአመት ሶስቴ የሚያጋጥማት ከሆነ አንድ ሴት ይሄ ሪከረንት ቫጀር ካንዲዳይሲስ ወይም ተደጋጋሚ የብልት ፈንገስ ኢንፌክሽን ነው ብለን ምንወስደው፣ ያኔ የሚቀቡ ወይም በብልት የሚገቡት በተጨማሪ የሚዋጡ መድኃኒቶች ልናዝ እንችላለን። ይህ ፍሉ ኮናዞል የምንለው አንታይፈንገል ድራግ ነው። ይህን በመጠቀም ህክምና ልናደርግላቸው እንችላለን። የማህፀን ኢንፌክሽኖች ትኩረትና ህክምና የሚያስፈልጋቸው አሳሳቢ ጤና ችግሮች ናቸው የሚሉት ባለሙያው ምልክቶቹን መንስኤዎቹንና የህክምና አማራጮችን በመረዳት ኢንፌክሽኑን ለመቆጣጠርና ለመከላከል ወደ ህክምና ተቋማት መሄድ እንዳለብን መልእክታቸውን አስተላልፈዋል።